ቀደም ሲል በአፍላ እድሜ የሚጀመሩ የፍቅር ግንኙነቶችን በተመለከተ ተባባሪ አዘጋጃችን የብዙ ሙያ ባለቤት የሆነውን ዮናስን ሀሳቡን እንዲሰጥ ጋብዘነዋል። እንደሚከተለው ይቀርብልናል። ሕይወት ታስደምጠናለች። ጉዳ አድማጮቻችን፣ እንደምናመሳችሁ ዮናስ ዘውደ ከበደ እባላለሁ። ማህበራዊ ሳይንስን አጥንቻለሁም ቴዎሎጂ አጥንቻለሁም በቋንቋ በፍልስፍና እንዲሁም በልጆች ሁለንተናዊ እድገት ሁለተኛ ዲግሪ አግኝቻለሁ። በአሁኑ ሰዓት ላይ በወልቂጤ ዩኒቨርሲቲ እና በተለያዩ የነገር ምልክት ኮሌጆች ውስጥ አስተምራለሁ። ያው እንግዲህ ፍቅር ብለን በምናስብበት ሰዓት ላይ አማርኛችን ብዙ ላይ ገልጾ ይችላል ብዬ አስባለሁ። ፍቅር በጣም ሀያል እንደሆነ ብዙ ተጽፎለታል፣ ብዙ ተዘፍኖለታል፣ ብዙ ተተርኮለታል፣ ብዙ ተገጥሞለታል፣ ብዙ ብዙ ተብሎለታል። ብዙ ድራማ፣ ብዙ ፊልም፣ ብዙ ተውኔቶች ተሰርተውለታል። ፍቅር እንግዲህ ብርቱ ነው። ብርቱ ከሚባሉ መሳሪያዎች መካከል አንደኛው ፍቅር ነው። ፍቅር ንጉሥን ባሪያ፣ ባሪያ ንጉሴ ማረጋገም አለውና በዚህ ሰዓት የያዘኝ በዚህ እድሜ ላይ የያዘኝ ይህንና ያንን ስጨርስ የያዘኝ አይባለም ፍቅር ያዘኝ ነው ራሱ የሚባለውና ግን ቢሆን ጥሩ ነው ብዬ የማስበው እንደኔ ማለት ነው። ለሁሉም ነገር ጊዜ አለው ብዬ አምናለሁ። ለመማር ጊዜ አለው፣ ለማግባት ጊዜ አለው፣ ለማልቀስ፣ ለማቀፍ፣ ለመደሰት ለሁሉም ነገር ጊዜ አለውና። ወጣቶች በተለይም ደግሞ ቲኔጀርስ በመባል የምንጠራቸው ወይም በዚህ ካታጎሪ ውስጥ የሚመደቡት ልጆች ወይም ታዳጊ ወጣቶች በዛም ሰዓት ላይ ምንድን ነው መስራት ያለብኝ ብለው ማሰብ ይኖርባቸዋል ብዬ አስባለሁ። ስለዚህ ራይት ታይም ነው ለነሱ። የመማሪያ ጊዜ ነው። የመማሪያ ጊዜ ነው። የማጥኛ ጊዜ ነው። ሰው የመሆኛ ጊዜ ነው። ሰው ለመሆን የሚያስቡበት ጊዜ ነው። ሰው አይደሉም ማለት አይደለም ግን፣ የተሻለ ሰው፣ የሚፈልጉትን አይነት ሰው፣ ድሪም የሚያደርጉትን አይነት ሰው ለመሆን ታይሙ ነው ወይ ብለው አስበው ወደዛ መገስገስ ያለባቸው እንጂ ፍቅር አያዛቸውም ማለት አይደለም። ግን በሚይዛቸው ሰዓት ላይ ከማንጋ ነው እንዴት ነው የሚሉትን ሊመልሱትም ላይመልሱትም ይችላሉ። ግን ሀንድል ማድረጉ በጣም ኢምፖርታንት ነው። ሀንድል የሚያደርጉበት ወይ ፍቅርን የሚያስተናግዱበት አይነት እና መጠን እና ሁኔታና ጊዜን ቢያስቡና ቢያማክል በጣም ጥሩ ነው። ምክንያቱም ብዙ መሰበር አለ፣ ብዙ መሰባበር አለ። ላትነሳ ትወድቃል። ልክ አንድ እያደገ ያለን አበባ ብትቀጥፎ ምናልባት መልሶ ላያቆጠቆጥ ይችላል። እየጓጓሃለት የሆነ ደስ ይላል። በቃ አንድ ቀን ደርሶ አብቦ አፍርቶ ዋው ብለህ ልትመካበት የፈለግከውን ደግሞ ሊቆርጠው የሚፈልገው ደግሞ በጣም ብዙ ነው። ስለዚህ ለመቆረጥ አለመፍቀድ በጣም ኢምፖርታንት ነው፣ ወይም ተገቢ ነገር ነው ብዬ አስባለሁ ና ለመቆረጥ ባይፈቅዱ። ምክንያቱም ለመቁረጥ የሚፈልግ ብዙ ነገር ስላለ ኑ ኑ እዛ ደርሼ አልቆረጥም የምደርስበት አላማ አለኝ ብለው እይታ ቢኖራቸው። ምክንያቱም እይታ በልጅነት ጊዜ ያየሁን ነው የምትሆነው ለነገሩ ነጮቹ የሚሄዱት እንደዛ ዋት ዩ ካን ሲ ኢዝ ዋት ዩ ካን ቢ ይላሉ። የምታየውን ነው የምትሆነው፣ የምታስበውንም እንደዛው ነው የምትሆነው። እይታህና አስተሳሰብህ የህይወትን ሂስትሪም፣ የሕይወትንም ዴስቲኒ የመወሰን አቅም አላቸው እና እነዚህ ልጆች ስለ ትምህርት ቢያስቡ፣ ስለ ሀገር ቢያስቡ፣ ስለ ራሳቸው ቢያስቡ፣ ስለ ቤተሰብ ቢያስቡ፣ ስለ ነገ ቢያስቡ በዚህ ሰዓት ላይ ጥሩ ነው ብዬ አስባለሁ። ምክንያቱም ለሁሉም ጊዜ ያለው ለሁሉ ለመተቃቀፍም፣ ለመላቀስም፣ ለመዋደድም ለሁሉም ነገር ጊዜ ያለውና ጊዜን ማወቅ በጣም ጥሩ ነው። ይህም በሚሆንበት ሰዓት ላይ ግን አስተዳደግን በጣም ጥሩ ነው። አስተዳደግ የራሱ የቻለ ትልቅ አስተዋጽኦ ይጫወታል ብዬ ነው የማስበው። ልጅህን በምታስተዳድግበት ሰዓት ላይ በተለይ በአሁኑ ሰዓት ላይ በጣም አዝናለሁ፣ ስለዚህ ርዕስ በማወራበት ሰዓት ላይ ምክንያቱም ቤተሰብ የሚያስበው ጌም እስከተሰጠው ድረስ ምግብ እስከተሰጠው ድረስ የትምህርት ቤት ክፍያ እስከተከፈለለት ድረስ ምግብ እስከበላ ድረስ እና የሚያስፈልገው ነገር እስከተሟላለት ድረስ በቃ የቤተሰብ ወይም የእናትና አባት የወላጅነትን ግዴታዬን ተወጥቻለሁ ብለው ያስባሉና ተገቢ አይመስለኝም። ሞግዚት እስካለው ድረስ ኖ ነው ሞግዚቷ የምትጭንበት ነገር ይኖራል። የእሷን አስተሳሰብ፣ የእሷን አመለካከት፣ የእሷን ባህሪ ነው ልጁ በአንድም በሌላ የሚይዘው ዜ በዚህ ሁሉ ግን አድገው ራሱ ቤተሰብ ቢኮተኩቷቸው፣ ቢመክሯቸው፣ አቅጣጫን ቢያሳዩዋቸው በህይወት ስለሚቀድሙ ሲሰሟቸው ታዳጊ ወጣቶችም ደግሞ ከቤተሰቦቻቸው ምክርን ቢሰሙ አይሆንም ሲሏቸው ለምን ያልሆነበትን ምክንያት ጠይቀው ከተረዱ በኋላ ቢቀበሉ ለህይወታቸው ይጠቅማል ብዬ ነው የማስበው። አለበለዚያ ኮንሲኮንሱ በጣም ከባድ ነው የሚሆነው። ጨለምተኛ ይሆናሉ፣ ተስፋን ያጣሉ። ሰው ደግሞ ተስፋን ካጣ ቢሞት ይሻለዋል። የዛን ጊዜ ነው የሞተው እና እይታቸው በጣም ጥሩ ነው። ለዛ ነው ሰው ብቻ ትሁኑም የሚባለው አንዳንዴ የሚበላና የሚጠጣ እንስሳ ምስል አለ ማለት ሰው ግን ነገን ማየት አለበት። ነገን ማየት መቻል አለባቸው። የነገቷ ኢትዮጵያ የዛሬቱ ወጣቶች ናቸው ብዬ ነው የማስበው ና ፍቅርም ቢሆን ብዙ እንትን ልናጨበጭብለት ብዙ ልናሞግሰውን ብቻ ሳይሆን የሚገባው ደግሞ መቼ ነው የሚለውን ደግሞ መጠየቅ ቢኖርበት ተገቢ ጥያቄ ነው። እንዴት ላርገው፣ እንዴት ላስተናግደው ብሎ ማሰብ መቻል ይኖርባቸዋል ብዬ ነው ማስበው። መጠኑ ጥናቶች እንደሚያመለክቱት የሚያዩዋቸውን ቅድም እንዳልኩት ነው ማየት በጣም ፓወርፉል የሆነ ነገር ነው። እይታ በጣም ፓወርፉል። የገባ ነገር አትረሰውም። ተኝተህም እንኳን በህልምህ እየመጣ ሊቀሰቅሰ ሊያባነንህ የሚችለው ነገር ነውና አሁን ያለውን ወጣት በምንመለከትበት ሰዓት ላይ በዩኒቨርሲቲ ላይም ሊሆን ይችላል ከዩኒቨርሲቲ ውጭ ሃይስኩል ላይም በምንመለከትበት ሰዓት ላይ ቶሎ ታይቶ ቶሎ ጥፍት ቶሎ ደምቆ ቶሎ ክስም ችኩል ችኩል የሆነ ነገሮችን በእርጋታ ከማድረግ ይልቅ ጓደኛዬ ስላደረገው የሆነ ሰው ስላደረገው ከሌ ስላደረገችው ብለው ነው የሚያደርጉ ሳይጠይቁ ማለት ነው። ምናልባት ይሄ እንዲሆን ያደረገው ብዬ የማስበው እንደኔ ግምት ሶሻል ሚዲያዎቹ መስፋፋታቸው ይሄ የፊልሞች የምናያቸው ፊልሞች የምናነባቸው መጽሐፍቶች አንዳንዶቹ ልቅ ናቸው ማለት ይችላሉ። አንዳንድ ፊልሞች ልቅ ናቸው፣ አንዳንድ ማስታወቂያዎች ልቅ ናቸው። ማለት ኢትዮጵያዊነት ሽታ የላቸውም፣ ለማህበረሰብ ተቆርቋሪነት የላቸውም። እኔ ከሞት ከሰርዱ አይቀር አይነት ነገር ነው ያለው ተገቢ ያልሆነ ነገር ማለት ነው። እና እነዚህ ልጆች ከሚያዩት ውጭሽ ምን ይሆኑ ከሚሰሙት ውስጥ ውጪ ምን መሆን ይችላሉ? ምንም መሆን አይችሉም። ምክንያቱም የማህበረሰቡ ፕሮዳክት ናቸው። ማህበረሰቡስ እንዴት ነው የሚያስበው? በዩኒቨርሲቲያችን ውስጥ ያለው ማህበረሰብ እንዴት ነው? በአካባቢው ያለው ማህበረሰብ እንዴት ነው የሚሉት፣ መፈተሽ መቻል ይኖርባቸዋል። የውጭ ተጽዕኖ ልክ ነው አል አል እና እነዚህ ልጆች ግን ተጽዕኖ ማስቀረት ላይቻል ይችላል፣ ሚኒማይዝ ማድረግ ግን ይቻላል። ፕላስ ደግሞ እየመረጡ እንዲሰሙ፣ እየመረጡ እንዲያዩ፣ እየመረጡ እንዲያነቡ፣ እየመረጡ ነገሮችን እንዲያደርጉ የሚያደርግ ነገር ቢኖር ጥሩ ነው ብዬ ነው የማስበው። ይህም የሚሆነው ግን ሰው ሲያስብ ነው። አስተሳሰብ ትልቅ ቦታ አለው። ከተማችን በጣም እየተሰራች ነው። አገራችን እያደገች ነው። ትላንት ከነበረው ዛሬ፣ ዛሬ ደግሞ ከሚኖረው ነገ የተሻለ ይሆናል ብዬ አስባለሁ። እየተሰራ ከተማ ሊኖሩ ይችላል፣ እና ግን የፈረሰ ሰው ካለበት ከተማውም መፍረሱ አይቀር። ነገር ግን የፈረሰ ከተማ የተሰራ ሰው ካለ የተፈረሰ ከተማ የተሰራው ሰው መስራት ይችላል ብዬ ነው የማስበው። እና ልጆቻችን ላይ ወይም ወጣቱ ላይ በምመለከትበት ሰዓት ላይ እኔ እንደኔ ግምት እና እንደኔ እይታ የፈረሰ ቤተሰብ ያለ ይመስለኛል። የፈረሰ ማህበረሰብ፣ የፈረሰ አካባቢ፣ የፈረሰ አስተሳሰብ፣ የፈረሰ የሆነ ኢትዮጵያዊነት እሴት የተናደ ይመስለኛል። አጥር የተጣሰ ይመስለኛል። ምክንያቱም ከዚህ በፊት እንደዛ ስላልነበረ ማለት ነውና አይ ቲንክ ቆም ብለን መጠየቅ እና ቆም ብለን ምን ማድረግ አለብን የሚለውን አሁን ስር ሰዱ ሳይድ አሁን የምናስብበት ራይት ታይም ነው ብዬ ነው ማስቦ ኔ እና ከልጆቻችን ጋር ብንመካከር አቅጣጫን ብናሳያቸው ግልጽነት ማለት ልቅነት ማለት አይደለም እኮ ግልጽ እስከምን ድረስ ግልጽ ለማ መቼ እንዴት ልጆቻችን ስለሆኑ ምንም ነገር እንዲሆኑ አንፈልግም እኮ ለምትወደው ልጅ ብዙ ነገር ሰጥተው እንዴት ይሄንን ትክክለኛ ምርጫ እንዲመርጥ አትመክረውም አታወራውም ያ መሆን አለበት ብዬ ነው የማስበው ቤተሰብ ማድረግ አለበት ብዬ ማስበው። ልጆቻቸውን እንደ ጓደኛ መቅረብ መቻል አለባቸው። ምክንያቱም ሳይኮሎጂም እንደሚናገረው ወይም ብዙ የስነ ልቦና ባለሙያዎች እንደሚያወሩት ከተወሰነ እድሜ ክልል ውጭ ወይም ከተወሰነ እድሜ ክልል በኋላ ልጆች ጓደኞቻቸውን መስማት የሚጀምሩት ምክንያቱም ጓደኞቻቸው የሚጠይቁት ጥያቄ እነሱ ጥያቄ ነው። ጓደኞቻቸው የሚበላቸው ነገር እነሱ የሚያሳከካቸው ነገር ነው። ያንን ቤተሰብ ቀድሞ ማከክ ቢችል ወይም በሌላ ቋንቋ አብሮ ማውራት ቢችሉ ምክንያቱም እነሱ በህይወት ይቀድሟቸዋል። እነሱ ያላለፉባቸው ልጆቻቸው የሚያልፉበት ምንም አዲስ መንገድና አዲስ ህይወት የለም። ስለዚህ በህይወት የሚቀድሙት ቤተሰብ ግን አዌርናንሱን ከመፍጠር ይልቅ መደበቅና ይመርጠው። ምናልባትም ካደግንበት ሶሳይቲ አንጻር ሊሆን፣ እሱ ግን መፍትሄ አደለም። ስለዚህ ልጅህን ያደፍክበትን ያንተን የህይወት የጉርምስና ወቅተን በጣም ደስ እያለው ነው የሚሰማ እና ከአንተ ውጪ የሚያጋጥመው ነገር ለማንም አይናገርም። ስለዚህ ቤተሰብ የመጀመሪያው ነገር ልጆቻቸውን እንደ ጓደኛ ቢያቀርቧቸው እና ግልጽ ውይይትም ደግሞ ቢያደርጉ ቢመካከሩ ማለት እኔ አቅልላለሁ እኔ ልምረጥልህ በሚል አስተሳሰብ ብቻ ሳይሆን መልካሙን ነገር በማሳየት ኮንሲኩዌንሱን በማሳየት ሁለቱንም በማሳየት ሚዛናዊነትን የጠበቀ አስተሳሰብና አመለካከት ምክንያታዊነትን መሰረት ያደረገ ነገር ቢደረግ ለልጆች መልካም ነው ብዬ ነው የማስበው። ማህበረሰቡ እንደ ማህበረሰብ የኔ ልጅ ነው ብሎ ማሰብ መቻል አለበት። የእንትና ልጅ ሲበላሽ ወይም የእንትና ልጅ የሆነ ነገር ሲሆን ምን አገባኝ አይባልም። እንደ ማህበረሰብ እንደዚህም አልነበርንም። ለዛም ነው አንድ ትልቅ ሰው በየ አካባቢያችን ሲመጣ አባት ብለን የምንጠራቸው። አካባቢው ሰው ሲሞቱ አባታችን ሞተ ነው የሚባለው። አንድ ሰው አባት ሊሆን ይችላል፣ ግን ማህበረሰቡ የተቆራኘ አመለካከት አለው። የጎረቤት ልጅ የሚል አስተሳሰብ የለም። የኔ ልጅ የሚል አስተሳሰብ ነው ያለው እና ልጆቹም ያላቸው አባቴ እናቴ የሚል አመለካከት አባትም ወይም ጎረቤትም የጎረቤት ልጅ ነው የሚል አሳሰብ የላቸው። ይቀጣሉ ሲያጠፋ፣ መልካም ነገር ሲያደርግ ደግሞ ይሸልማሉ። ስለዚህ ያ ነገር መጥፋት የለበትም። ያ ዘመናዊ አለመሆን አይደለም እኮ። ስለዚህ ልጅህ እዚህ ቢያጠፋ እና ብትቀጣው ሌላ ሰው ያንተ ልጅ ቢቀጣው ኖሩም አይደለም ህገ ወጥነትም አይደለም ማለት መመልካም ነገር መምራት ስለሆነ ማለት ነው። ያ ቢደረግ መልካም ነው ብዬ አስባለሁ። ሌላው እኔ ምን አገባኝ የሚሉ የቸልተኝነት መንፈስ መሰበር አለበት ከቤተሰብም ጨምሮ ማለት ነው። ቤተሰብ ምን አገባኝ፣ የራሱን ህይወት ነው የሚኖረው የሚል አሳሰብ ላይ የደረስን ይመስለኛል። አሁን አሁን በፊት በፊት በጣም ኬር ያደረጉ ነበር ወላጆች ልጆቻቸው። አሁን ደግሞ ኬርለስ ሆኗል፣ ከጫንቃቸው ላይ ሸክሙን አንከባለውታል። ምን አገባኝ፣ የራሱን ህይወት ነው የሚኖረው። ልጆችም እንደ በፊቱ ልጠንቀቅላቸው ስትለ አይደለም ይለዋል። ራሴ መምቴ ነው ራሴንኝ የምመርጠው ራሴንኝ እንትን የምለው ምናምን ይላሉና አይ ቲንክ ሁሉን እንደሚያውቁ በሚያስቡበት የእድሜ ሌቭል ላይ ያላቸውን ስነ ልቦናዊ እድገት በመረዳት ሁሉን እንደማያውቁ በማስረዳት ነው መፍትሄ የሚሆነ በመመካከር ነገሮችን ግልጥ አድርጎ በማሳየት ነው። ሮድ ማፑን በመሳል ን ይሄን ብታደረግ እንደዚህ ይሆናል፣ እንደዚህ ብታደረጊ ይህ ይሆናል ውጤቱ እያሉ መንስኤውን ከነ ውጤቱ ማብራራት ጠቃሚ ነው ብዬ ነው የማስበው። እንደ ማህበረሰብም እንደ ግለሰብም እንደ ቤተሰብም ልጆቹም እንደዛ ነው ማድረግ ያለባቸው። ደጋግ መጽሐፍቶችን ማንበብ፣ ደጋግ ፊልሞችን መመልከት፣ መምረጥ መቻል፣ የሚሰሙትን መምረጥ፣ የሚያዩትን መምረጥ፣ ጓደኛ የሚያደርጉትን መምረጥ ትልቅ ሰው መሆን ከፈለጉ የነገ ህልማቸው ምድረ በዳ ላይ እንዳይቀር ወይም መንገድ ላይ እንዳይቀር ወይም ጎረቤት ላይ እንዳይቀር፣ የሆነ ስፍራ ላይ ወድቆ እንዳያገኙት ራሳቸውን ከጓደኞቻቸው በታች እንዳይሆኑ ነጋቸውን ማየት ቢችሉ ና ጠቢብ ሰው ደግሞ ምክርን ገንዘቡ ያደርጋል። ምክርን መስማት ቢችሉ መስማት መስማት በጣም ጥሩ ነገር ነው ብዬ ነው የማስ ቤተሰብን መስማት ጓደኛን መስማት መጽሐፍትን መስማት ደጋግ ፊልሞችን መስማት ኢምፖርታንት ነው ብዬ አስባለሁ። እንደዚህ ሲሆን ማህበረሰብ ይታነጻል። ቤተሰብ ይታነጻል። ቤተሰብ ከፈረሰ ማህበረሰብ ይፈርሳል። ማህበረሰብ ከፈረሰ ሀገር ይፈርሳል። ሀገር ከፈረሰ ዓለም ይፈርሳል። ምንም ጥቅም የለው። ስለዚህ የምናረጋቸው ሁሉ እንደዛ ብናረግ ጥሩ ነው ብዬ ነው የማስቡ። ዋና ባለቤት የሆነው ወጣት ቲኔጀር በራሱ የሚደርስበት የመጨረሻ ውጤት ምንድን ነው? አካሉ በማይፈቅድበት ደረጃ ላይ እንደዚህ አይነት ህይወት ውስጥ ሲገባ መጨረሻ ላይ ሊያጋጥሙ የሚችለው ፍራስትሬሽን ምንድን ነው? አንደኛው ከህይወት መስመር ይወጣል፣ ተሰነካክሎ ይወድቃል። ድልድዩ ይሰበራል፣ የሚያሻግረው ማለት ነው። ወጣትነት በራሱ ውበት ነው። ወጣትነት በራሱ ጉልበት ነው። ወጣትነት በራሱ አቅም ነው። ወጣትነት በራሱ ሀብት ነው። የምትደርስበት ያለ ግቡን ሁሉ ህልመን ልትፈታበት የምትችለው እንደዚህ ሳይሆን ሲቀር መጨረሻው ምን እንደምናየው ነው። መጨረሻው ምን ይሆናል? ዲፕሬሽን ይሆናል። ሰዎች በራሳቸው ተስፋ ይቆርጣሉ። መጨረሻ ላይ ራሳቸውን ይሰቅላሉ፣ ወይም ራሳቸውን ይፈጠፍጣሉ፣ ወይም መርዝ ይጠጣሉ፣ ራሳቸውን ያጠፋሉ። ትልቅ ይሰራ ራሳቸውን ይሰለቻሉ፣ ከጓደኞቻቸው ይደበቃሉ፣ ከማህበረሰብ ይደበቃሉ፣ ከቤተሰብ ይደበቃሉ፣ ጎዳና ሊወጡ ይችላሉ። ትልቅ ቦታ ይደርሳል ያልከውም ልጅ እና ትልቅ ተስፋ ያደረካት ኮረዳ ወይም መንስት ያልተገባ ቦታ ውስጥ ትገኛለች። በሌላ ቋንቋ መልካም ምግብ መልካም ቦታ ላይ መገኘት በሚገባበት ሰዓት ላይ ያ መልካም የሆነ ምግብ ቆሻሻ ቦታ ላይ ስታገኙ ማለት ነው። እድል ፈንታው ጥዋ ተርታው እንደዛ ነው የሆነው። ይሄ ሰው በቃ አልባሌ ቦታ ላይ ታገኙዋለህ። እሱ ነው እሱ አይደለም እስከ ማለት ድረስ ማለት ነው። ምክንያቱም ተስፋን የሰነቀ ልጅ ነበር። ነገ እንደዚህ ይደርሳል፣ አገር ይለውጣል፣ ቤተሰብ ይለውጣል፣ ትውልድ ይለውጣል፣ እቺን አለም ይለውጣል ብለህ ተስፋ የጫርክበትን ሰው ተስፋው ሲሟጠጥ የምታየው በዛ በተቃራኒ ነው። ሲያጠፋ፣ ራሱን ሲያጠፋ፣ ሀገር ሲያጠፋ፣ ቤተሰብ ሲያጠፋ፣ ጓደኞቹን ሲያጠፋ፣ ለመልካምነት የጨከነውን ያክል ለክፋትም ይጨክናል። ምክንያቱም ተስፋ ሲወሰድበት ሰው ባዶ ቤት ነው የሚሆነው፣ ጨለማ ያውጠዋል ማንነቱ። ያ ደግሞ እንደዚህ ብ ብገልጸው ደስ ይለኛል። ከቆሙት በታች ከሞቱት በላይ ብቻ ነው የሚሆነው ያሱ ያ ደግሞ የህይወት ክስረት ነው ያመጣ አንድ ወጣት እዚህ ደረጃ ላይ እዚህ አይነት የኑሮ ሁኔታ ላይ እዚህ አይነት የትምህርት ደረጃ ላይ እንደዚህ አይነት የአስተሳሰብ ደረጃ ላይ ከደረሰ በኋላ አሁን ስለምናወረው ጉዳይ ብቁ ነው ብለን የምናወራበት ወይንም ለዛ ነገር በቅቷል፣ ከአሁን በኋላ እንደዚህ አይነት ህይወቶችን ቢጀምር ምናልባት አቅሙም አለው ጉልበቱም አለው አስተሳሰቡም ብቁ ነው ብለን የምናስብበት የእድሜ ደረጃ የአስተሳሰብ ደረጃ የኑሮ ደረጃ የትኛው ነው? አሁን በእድሜ ምናልባት ሊከብድ ይችላል። አንዳንድ ባለሙያዎች የራሳቸውን እድሜ ያስቀምጣሉ። ምክንያቱም የልጅ ትልቅ የትልቅ ደግሞ ልጅ ስለሚኖር ማለት ነው። ስለዚህ በብስለት ደረጃ ለምሳሌ እንደነ ፍሮይድ ከሄድክ ወንድ ልጅ አርባ አምስት አመት ና ከዛ በላይ ሲሆን ነው የሚበስለው ይላል፣ ወይም ብሱል የሚሆነው ይላል። እና ላያስኬድ በዛ ከሆነ ና አደለንም ማለት ነው። ያ አይሆንም ብዬ ነው ማስበው። ነገር ግን ራሳችሁ ሰዎች ያውቁታል ብዬ የማስበው ማህበረሰብም ጎረቤትም ጓደኛ የሚመሰክርልህ ጊዜ አለ። ፋይናንሽሊ ስትሮንግ ስቶን ወይም በቂ የገቢ ምንጭ ሲኖርህ፣ በስነ ልቦና ራስን ስታዘጋጀው ይሄንን ነገር ማድረግ ይችላለሁ፣ ኃላፊነትን መቀበል ይችላለሁ፣ ማስተናገድ ይችላለሁ፣ ከኔ አልፌ ለሌላው መኖር ይችላለሁ የሚል ኮንቪክሽን ጋር ስደርስ ቢሆን ይመረጣል ብዬ አስባለሁ። ለሌላው የምትርፍበትን ኃላፊነትን የምትሸክምበትን ማህበረሰባዊ ኃላፊነትን የሌላ ሰው ኃላፊነትን የምትሸክምበት ደረጃ ላይ ስትደርስ ብታደርገው መልካም ነው። ፋይናንሽ ሳይኮሎጂካሊ፣ ፊዚካሊ አዝቧይል ማለት ነው። ፊዚካሊ ሰውነት አካል ጎልምሶ ማለት ነው። ለዛ ነገር ብቁ ስትሆን ብታረገው ፊዚካሊ ስፒሪቹአሊ በመንፈሳዊም ደረጃ ለዛ ነገር ብቁ ነኝ የሚለው ላይ ስትደርስ ነገሮች ይደርሱ ይነግሯል። እኮ አሁን ላይክ የበሰለ ፍሬኮ ማንም በስሏል ምናምን ሳይለው ይታወቃል። ኦ በስሏል ምናምን ትላለ። በተመሳሳይ መልኩ አንድን ሰው አይተ በቃ ዋው ምትልበት ደረጃ ላይ ሲደርስ ነው መልካም የሚሆነው ብዬ ነው የማስበው። አረ በለዚያ እንትን ነው የሚሆነው የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይሆናል። ዝም ብሎ እንትን ለራት ልጅ ያቦካው ለራት አይበቃም እንደሚባለው አማርኛ እንደዛ ይሆንና ነገሮች ይበላሻሉ። ከመንገድም ተሰነካክለ ትቀራለ ብዬ ነው የማስበው። ና እንደዛ ቢሆን ግን መልካም ይሆናል ብዬ ነው የማስበው። በጣም አድርጌ አመሰግናለሁ። ቀደም ሲል ዮናስ ቆንጆ ሀሳቦችን ነበር የነገረን። ከዚህ በኋላም በሌሎች ጉዳዮች ከኛ ጋር እንደሚሰራ ተስፋ እናደርጋለን። ምናልባት ስልክ ብዙ ስጡን የቤቲ ስልክ የሚሉ ስልኮች በዙ። ያው እንግዲህ ለምን እንደፈለጉ ስልኳን ማለት ነው። በቅርበት እንግዲህ ንፈልጉአሌክስ እንደ መንግስት መስሪያ ቤት ብ አራት ደብዳቤ ያስገቡ ምናምን ችግር ነው ግን ያው በትልቅ ኃላፊነትም ያሉትን ነገሮች እሷን እንዲያገኙ ማድረግ ስላለብን ምናልባት በቅርበት ካወራ በኋላ የእሷንም ፈቃደኝነት ከጠየቅም በኋላ ነው ያንን ነገር ልናረግ የምንችለው። ና አብዛኞቹ ስልኮች ወይም ቴክስቶች የቤቲን ስልክ ስጡ፣ ልናገኛት ልናወራት እንፈልጋለን። አንደኛው እንደሆነም ተመሳሳይ ታሪክ ያለኝ ታሪኳን ሲሰማ እኔን ታሪክ ነው ያስታወስኩት የሚል ነገር ነው የላክልን። ለማንኛውም ግን በቅርበት መጥተው ያለውን ነገር በቴክስት ከመጠየቅ ባለፈ አውርተውን ምናልባት እንግዲህ አሳማኝ ሆኖ ከተገኘ ያንን የምናረግ ይሆናል ማለት ነው። ከንን ሰዓት አንጻር በጠቅላላ የነበረን ቆይታ ይህንን ይመስል ነበር። ምናልባት እንግዲህ ከአየር ላይ ከወጣም በኋላ በተመሳሳይ ጉዳዮች ላይ ሊያውሩን የሚፈልጉ እንዲሁም ደግሞ በትዳር ፈላጊነት መታወቅ የሚፈልጉ መደወል፣ ቴክስት ማድረግ ይችላሉ 0933 94 98 27 0933 94 98 27 ላይ ቴክስት ማድረግ ይቻላል። በአማራጭነትም በ0942 57672 ላይ መደወል ሳይሆን ቴክስት ማድረጎች ታሪክ አለኝ የተለያዩ ጉዳዮች አለኝ የምትሉ ሰዎች በስራ ሰዓት መደወልና ቴክስት ማድረግ ትችላላችሁ። አለም ሰገድ አበበና ኔማ ቢዘላለም ቀጥታ ስቱዲዮ እስካሁን አስተናገድ ናቸው። ህይወት አሰፋ በቴክኒኩ መልካም የሆነ ቆይታ እንዳደረግን ነው ተስፋ የምናደርገው። የተከበራችሁ አድማጮቻችን በሚቀጥለው ሳምንት በሌሎች ጉዳዮች እንገናኛለን። መልካም ምሽት ይሆንላችሁ፣ ደህና አድሩ። ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኑር!